እንዴት ውላችኋል ተመልካቾች የዜና ኢትዮጵያ የቢዝነስ ዜና ትጀምሯል መቅደስ እንዳለ መረጃዎቹን እነግራችኋለሁ ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክን እናመሰግናለን አብራችሁን ነው የኢትዮጵያ አየር መንገድ ግሩፕ ለችግር ተጋላጭ ለሆኑ ዜጎች የሚረዱ የተለያዩ ቁሳቁሶችን ለሴቶችና ማህበራዊ ጉዳይ ሚኒስቴር አስረከበ። ድጋፉን ያስረከቡት የአየር መንገዱ የንግድ ስራ ዘርፍ ዋና ኃላፊ ለሚያደቻ የኢትዮጵያ አየር መንገድ በአገልግሎት ጉዞ በከፍታ ያለ ተቋም እንደሆነ አንስተው ማህበራዊ ኃላፊነቱን በመወጣት ረገድም የድርሻውን እየተወጣ እንደሚገኝ ተናግረዋል። ድጋፉን የተረከቡት በሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ ሁሬ አሊ በበኩላቸው ስጦታው በተለያዩ አካባቢዎች የተፈናቀሉ ሴቶችና ሕጻናትን በመደገፍ ረገድ ትልቅ እገዛ እንደሚያደርግ ገልጸዋል። ዘገባው የሪፖርተራችን ኤዶሚያስ ንጉሴ ነው። ኢትዮጵያ በአፍሪካ ነጻ ንግድ ቀጠና የመጀመሪያ የንግድ ጭነቷን መስከረም 29 ቀን 2018 ዓ.ም ለማድረግ ዝግጅት ማጠናቀቋን የንግድና ቀጠና ትስስር ሚኒስቴር አስታወቀ። በመጀመሪያው የካርጎ የጭነት አገልግሎት የሚላኩት ምርቶች ስጋ፣ አትክልትና ፍራፍሬ መሆናቸው ይፋ ተደርጓል። አገልግሎቱን ለመጀመር ለኢትዮጵያውያን አምራቾችና ላኪዎች ሰፊና የተረጋገጠ ገበያ የሚፈጥር ነው ተብሏል። የማስጀመሪያ መርሃ ግብሩን አስመልክቶ የንግድና ቀጣናዊ ትስስር ሚኒስቴር የንግድ ትስስርና ወጪ ንግድ ፕሮሞሽን ዘርፍ ሚኒስትር ዴታ ያስሚን ውሃብረቢ ለመገናኛ ብዙኃን መግለጫ ሰጥተዋል። እዚሁ ጉዳይ ላይ እንቆያለን። መግለጫውን የተከታተለችው ባልደረባችን ብሩክ ታይት አስራት ተጨማሪ መረጃ ልትሰጠን በቀጥታ መስመራችን ላይ ትገኛለች። ብሩክ ታይት እንዴት ውለሻል? ኢትዮጵያ ለረዥም ጊዜ ሲጠበቅ የነበረውን የአፍሪካ ነጻ ንግድ ቀጠና ግብይት መጀመሯ ለኢኮኖሚው እንዴት ያለ ፋይዳ አለው የሚለውንና የተደረገውን ቅድመ ዝግጅት እስኪ ንገሪ። እሺ፣ አመሰግናለሁ መቅደስ። እንዴት ውለሻል? ተመልካቾችም እንዴት ውላችኋል? እንግዲህ ቀደም ሲል አንቺም እንዳነሳሽው የኢትዮጵያ የመጀመሪያውን የጭነት አገልግሎት ወይም ደግሞ በካርጎ ምርቶቿን ወደ ውጭ የምታቀርብበት የመጀመሪያ በአፍሪካ ነጻ ንግድ ቀጠና ላይ ምርቶቿን ለገበያ የምታቀርብበት የመጀመሪያ መርሃ ግብር መስከረም 29 ላይ ወይም ደግሞ ከነገ በስቲያ ሐሙስ ዕለት እንደምታካሄድ ይፋ ተደርጓል። እንግዲህ የአፍሪካ ነጻ ንግድ ቀጠና በ2018 እንደ አውሮፓውያን አቆጣጠር በአፍሪካ ሀገራት መካከል ትብብር በኢኮኖሚ መካከል ተመጋጋቢ የሆነ ኢኮኖሚ ለመፍጠር ዓላማ አድርጎ ስምምነት የተፈጠረ መሆኑ ይታወቃል። እንግዲህ ከቀዳሚ ከሆኑ የአፍሪካ ሀገራት መካከልም ስምምነቱን ተቀባይ ካደረገች ሀገራት መካከል ኢትዮጵያ አንደኛ መሆኗ ይታወቃል። እንግዲህ ወደዚህ ዘርፍም ገብታ ምርቶቿን ለውጭ ገበያ በጭነት አገልግሎት ለማቅረብ በርካታ ስራዎችን ስከውን መቆየቷ ይታወሳል። ይህንንም ደግሞ እውን የምታደርግበት ጊዜ ደርሶ ከስኬት ጫፍ ላይ ደርሳ ሐሙስ ዕለት እውን የምታደርግበት ጊዜ ነው ማለት ነው። በዚህ የመጀመሪያ ማስጀመሪያ መራህ ግብሯ ላይም እንግዲህ በካርጎ ሲሆን ምርቶቿን ወደ ውጭ የምትልከው ከምርቶቹ መካከል ስጋ፣ አትክልትና ፍራፍሬ የመጀመሪያ ምርቶች ናቸው። እንግዲህ በጭነት አገልግሎት በዚህ በአፍሪካ ነጻ ንግድ ቀጠና ላይ ምርቶቿን ወደ ውጭ የምትልከው ማለት ነው። እንግዲህ ይህ የአፍሪካ ነጻ ንግድ ቀጠና ለኢትዮጵያ ኢኮኖሚ ምን ትሩፋቶችን ያመጣል ብለን ምን አነሳ ከሆነ የሀገሪቱን ምርትና ምርታማነት ከመጨመር አኳያ እንዲሁም ደግሞ ሀገሪቱ በዓለም አቀፍ ሀገራት መካከል ያለውን ተወዳዳሪ እንድትሆን የሚያስችላትን አቅም የሚፈጥርላት መድረክ ነው። ከዚህ ባሻገርም እንግዲህ በርካታ የሆነ ወይም ደግሞ ሰፊ የሆነ የስራ እድልንም የሚፈጥር ዘርፍ ከመሆኑ አኳያ በዚህም ደግሞ ትልቅ ድርሻ ይኖረዋል ተብሏል። ከዛ ባሻገር በወጪ ገቢ ንግድ ላይም እንግዲህ ከዚህ ቀደም የተገኙ ገቢዎች አሉ። በተለይም ከቅርብ ጊዜ ወዲህ በኢኮኖሚው ላይ ትልቅ ማንሰራራት የታየበት መሆኑ ይታወቃል። እንግዲህ በዚህም ደግሞ ትልቅ ምርታ የሚመዘገብበትም እንደሚሆን ይጠበቃል። ከዛ ባሻገር የውጭ ቀጥታ ኢንቨስትመንትንም ከመሳብ አኳያ ትልቅ ድርሻ ይኖራል ማለት ነው ይሄ ዘርፍ። እንግዲህ ከሚላኩ ምርቶች መካከል አሁን የጠቀስኳቸው የመጀመሪያ ምርቶች ሲሆኑ፣ ከዚህ በኋላ ደግሞ በሚኖሩት አገልግሎቶች የቡና፣ የቅባት እህሎች፣ ጥራጥሬ እንዲሁም ደግሞ የኢንዱስትሪ ምርቶችም የኢንዱስትሪ ምርቶችም ወደ ውጭ ሀገራት የሚቀርቡ ይሆናል ማለት ነው። ይህም ደግሞ ሀገሪቱ በዓለም አቀፍ ሀገራት መካከል ያለውን ተወዳዳሪነት እንዲጨምርላት የሚያደርጋት ነው ማለት ነው። እንግዲህ ማስጀመሪያ መርሃ ግብሩ ሐሙስ እለት በይፋ እንደሚጀምር የንግድና ቀጠናዊ ትስስር ሚኒስቴር ይፋ አድርጓል። በዛሬው እለት ብሩክታዊት ላደረሽ መረጃ እናመሰግናለን። መልካም ቀን። እንቀጥላለን ተመልካቾች። የአፍሪካን የኢኮኖሚ ሽግግር ለማፋጠን የተቋማት የአቅም ግንባታ ላይ በትኩረት መሰራት እንደሚገባ ተገለጸ። 34ተኛው የአፍሪካ አቅም ግንባታ ፋውንዴሽን አመታዊ የቦርድ ስብሰባ በአዲስ አበባ እየተካሄደ ነው። የቦርድ ስብሰባው ከ20 በላይ አፍሪካ ሀገራት ተወካዮች በተገኙበትም እየተካሄደ ይገኛል። እዚሁ ጉዳይ ላይ ነው የምንቆየው ተመልካቾች። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊያደርሰን መድረኩን እየተከታተለ የሚገኘው ባልደረባችን አሚር ጌቱ በቀጥታ መስመራችን ላይ ይገኛል። እንዴት ውልሃል አሚር? በመድረኩ የፋይናንስ ተቋማትን አቅም ግንባታ ለማፋጠን ሊከናወኑ ይገባሉ የተባሉ ተግባራት ምን ምን ናቸው የሚለውን እስኪ ንገረን። እሺ አመሰግናለሁ መቅደስ። እንግዲህ የአፍሪካ የአቅም ግንባታ ፋውንዴሽን ዛሬ በአዲስ አበባ 34ተኛውን አመታዊ የቦርድ ስብሰባ እያካሄደ ይገኛል እንግዲህ ይህ ተቋም በተለይም የአፍሪካውያን ሀገራት ራሳቸውን ችለው የፋይናንስ አቅም መፍጠር በሚችሉበት ጉዳይ ዙሪያ እየሰራ ያለ የሚገኝ ተቋም ነው። እንግዲህ በተለይም የአፍሪካን የኢኮኖሚ ሽግግር ለማሳደግ ያስችላሉ የሚሉ ሀሳቦች ዙሪያ ነው የተለያዩ የፖሊሲ ጥናቶችን በማዘጋጀት የአፍሪካ ሀገራት ደግሞ ተቀራርበው መስራት የሚችሉበትን እንደዚህ ያሉ መድረኮችን በማዘጋጀት እየሰራ የሚገኘው። እንግዲህ ዛሬም በተለይ የአፍሪካ ሀገራት የኢኮኖሚ አቅማቸውን ማሳደግ በሚችሉባቸው ዙሪያ የተለያዩ ሀሳቦች ተነስተውበታል በዚህ መድረክ። ከዛ ቀደም በለን ግን ይህ የአፍሪካ የአቅም ግንባታ ፋውንዴሽን የተሰኘው ተቋም ምንድን ነው? መች ተቋቋመ? ምን እየሰራ ነው የሚገኘው? ኢትዮጵያስ ደግሞ ያላት ሚና የሚለውን ምን ይመስላል የሚለውን በተወሰነ መልኩ እንመለከታለን። ይህ ተቋም እንግዲህ የዛሬ 3 ከዛሬ 3 ዓመት በፊት በአፍሪካ ህብረት የተቋቋመ አፍሪካዊ ተቋም ነው። አፍሪካውያን የአፍሪካ ሀገሮች በራሳቸው አቅም ኢኮኖሚያቸውን ማሳደግ የሚችሉበት የፋይናንስ ስርዓታቸውንም እንዲሁም ማጠናከር በሚችሉባቸው ጉዳዮች ዙሪያ ለመስራት የተቋቋመ ተቋም ነው። ከዚህ ባለፈም ተቋሙ የሰው ኃይል ማብቃት፣ የፖሊሲ ጥናቶችን መስራት ላይ እንግዲህ ትኩረት አድርጎ የሚሰራ ተቋም ነው። አርባ የሚሆኑ የአፍሪካ ሀገራት በፋይናንስ ሚኒስትሮቻቸው በኩል አባል ሆኖ በአርባ የአፍሪካ ሀገራት አንቀሳቃሽነት እየሰራ የሚገኝ ተቋም ነው ኢትዮጵያም የዚሁ ተቋም አንዱ አካል ነች ዛሬ 34ኛው ዓመታዊ የቦርድ ስብሰባ በዚሁ በአዲስ አበባ እየተካሄደ ነው የሚገኘው በዚህ ስብሰባ ላይ የፋይናንስ የገንዘብ ሚኒስትሩ አህመድ ሺዴን ጨምሮ የተቋሙ ዋና ስራ አስፈጻሚ ሙሐመድ ቦግቬ እንዲሁም የተለያዩ ዓለም አቀፍ ተቋማትና ሀያ የሚሆኑ የአፍሪካ ሀገራት ተወካዮች በዚህ ስብሰባ ላይ ተገኝተው በታል ሰፋፊ ምክክሮችም እየተካሄዱ ነው የሚገኘው። የዛሬው መድረክ ዋና አላማ የዚህ ተቋም የአንድ ዓመት የስራ አፈጻጸም ሪፖርት የቀረበበት በቀጣይ ደግሞ የአፍሪካን ኢኮኖሚ ለማሳደግ ምን ምን ላይ ትኩረት አድርገን እንስራ፣ በተለይም የአፍሪካን የኢኮኖሚ ሽግግር ለማሳደግ እንዲሁም ለማፋጠን ምን ላይ ትኩረት እናድርግ በሚሉ ሀሳቦች ሪኮመንዴሽኖችም የተሰጡበት ምክክር ነው። በርከት ያሉ ሀሳቦች ተነስተውበታል። እንግዲህ የተወሰኑትን በዛሬው መድረክ የተነሱትን ሀሳቦች ፈጠን ፈጠን እያል እናቀርባለን። አፍሪካውያን በጋራ መስራት የሚችሉበትን ማዕቀፍ ለመፍጠር መፍጠር እንደሚገባ በዛሬው መድረክ ተነስተዋል። አካታች የፋይናንስ ስርዓት ላይም ተጠናክሮ መስራት እንደሚገባ ተነስተዋል። በዚህ መድረክ ላይ እንደውም የኢትዮጵያ የኢኮኖሚክ ሪፎርም እንደ ማሳያ ተደርጎ ተነስተዋል። እንግዲህ በተለይም ኢትዮጵያ ኢኮኖሚክ ሪፎርሙን ተግባራዊ ማድረግ ከጀመረች በኋላ በተለይም አካታች የሆኑ በመንግስት የተያዙ የፋይናንስ ተቋማት ስርዓቶች በግሉ ለግሉም ክፍት እንዲሆኑ መድረኩን በመክፈት ውጤታማ ስራዎች መሰራታቸው ተነስተዋል። እንዲሁም ደግሞ ዲጂታል ታክሴሽን ወይም ዘመናዊ የታክስ አሰራርን ማዘመን ፖሊሲና ጥናቶችን መስራት የስራ ፈጠራ አቅምን ማሳደግ ከተቻለ አፍሪካውያን ኢኮኖሚያቸውን ማሳደግ ይችላሉ የሚሉ ሀሳቦች ተነስተዋል። ከዚህ ስብሰባ ጎን ለጎን 11ኛው የአፍሪካ ቲንክ ታንክ ሰሚት ነገን ጨምሮ ለተከታታይ ሶስት ቀናት በአዲስ አበባ ይካሄዳል። እንግዲህ ለሰዓቱ ያሉ መረጃዎች ይህን ይመስላሉ። መቅደስ፣ አመሰግናለሁ። አሚር፣ ላደረስከን መረጃ እናመሰግናለን። መልካም ቀን ባለፈው አመት የተጀመሩ የማክሮ ኢኮኖሚ ማሻሻያ ስራዎችና በኢኮኖሚ ሪፎርም የታዩት ውጤቶች ኢትዮጵያ የምታልመው የኢኮኖሚ እድገት እውን እየሆነ መምጣቱን አመላካች እንደሆነ የኢፌዴሪ ፕሬዚደንት ታያስ ቀስላሴ ተናገሩ። የኢፌዴሪ ፕሬዚደንት ታያስ ቀስላሴ በአምስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የጋራ መክፈቻ ንግግራቸው ኢትዮጵያ በወሳኝ ታሪክ ምዕራፍ ላይ ትገኛለች ሲሉም ተደምጠዋል። እዚሁ ጉዳይ ላይ እንቆያለን ተመልካቾች። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊያደርሰን ሪፖርተራችን ሳምሶን ገድሉ በቀጥታ መስመራችን ላይ ይገኛል። እንዴት ውለሃል ሳምሶን? በተለይ በተያዘው አመት ኢኮኖሚውን ከማሳደግ አንጻር ምን ምን ስራዎች ይከናወናሉ ተባለ የሚሉትን ያለህን መረጃ እስኪያጋራን አመሰግናለሁኝ መቅደስ እንግዲህ በትናንትና ሁለት በተደረገው የሁለቱ ምክር ቤቶች የጋራ ጉባኤ ላይ እንግዲህ ንግግር ያደረጉት የፌዴሬል ፕሬዝዳንት ታያስ ቀስላሴ ካነሷቸው ነጥቦች መካከል እንግዲህ አንደኛው በተለይ የኑሮ ውድነቱና ኢኮኖሚውን ለማንሰራራት ወይም ደግሞ ካለበት ከገባበት ካለበት ሁኔታ ከፍ እንዲል ለማድረግ እንግዲህ ባለፉት አመታት የሰሩ ስራዎችን አንስተዋል ጠቁመዋል እንግዲህ ይህንንም ስናነሳ የተሟላ ማክሮ ኢኮኖሚ ማሻሻያ ኢትዮጵያ አድርጋለች ከዛም በፊት እንዲሁ የ ኢኮኖሚ ሪፎርም ስታደርግ ቆይታለች። ሀገር በቀል የኢኮኖሚ ሪፎርም እያደረገች ቆይታለች። በእነዚህ ሁለት ተግባሮቿ ደግሞ ያመጣቻቸው በርካታ ለውጦች አሉ። ከነዚህ መካከል በተለይ ሀገራዊ የሆነው የወጪ ንግድ እስከዛሬ ታይቶ በማይታወቅ ሁኔታ ማደግ ችሏል። ከዛ ባለፈ ደግሞ ሌሎችም በተለይ በሀገር ውስጥ ያለውን የነበረውን የዋጋ ግሽበት በማረጋጋት ረገድ ደግሞ በተለይ እንደ ምሳሌ ምሳቸው ሲጠቅሱ እንደነበሩት በ2016 ሰኔ ወር ላይ እንኳን ከነበረው ወደ 19 በመቶ አካባቢ ባለፈው ዓመት ወደ 13 በመቶ እንዲወርድ ማድረግ ተችሏል። ይህ እንግዲህ ቀላል የሚባል እርምጃ ደግሞ ወይም ቀላል የሚባል ውጤት አይደለም። በ2017 ደግሞ ይህ ደግሞ ተለውጠ ወደ ነጠላ አሀዝ እንዲወርድ የማድረግ ስራዎች ይሰራሉ ብለው አንስተዋል። ከዛም ባሻገር እንግዲህ በተለይ ኢትዮጵያ እየተገበረቻቸው ወይም ደግሞ የታላቁ ሕዳሴ ግድብን ካስመረቀቻቸው በኋላ ደግሞ የጉባ ፕሮጀክቶችን ብስራት ሰምተናል። ወደ ሰባት የሚሆኑ ፕሮጀክቶች ከዚህ በኋላ ተግባራዊ እንደሚደረጉ ሰምተናል። ከነዛ ውስጥ ደግሞ በቅርቡ እየተጀመሩ ያሉ ፕሮጀክቶች አሉ። እነዚህ በኢኮኖሚ ውስጥ ያላቸው ሚና ቀላል የሚባል አይደለም። በተለይ ሁለንተና የብልጽግናን ከማምጣት ረገድ እንግዲህ ባለፉት ሁለት ባለፉት ሳምንታት ውስጥ የተመረ የመሰረት ድንጋይ የተቀመጠላቸው የማዳበሪያ ፋብሪካን ጨምሮ የተፈጥሮ ጋዝ ነዳጅ ሁለተኛው ምዕራፍ እንዲሁም ደግሞ የነዳጅ ማጣሪያም ጭምር ፋብሪካዎች ይገነባሉ። እነዚህ እንግዲህ በኢኮኖሚ ውስጥ ያላቸው ሚና ቀላል የሚባል አይደለም። እንደ ምሳሌ እንኳን ግብርናውን ብንመለከት ይህ የማዳበሪያ ሀገር ለማዳበሪያ ወጪ ታወጣ የነበረውን እጅግ በጣም ከፍተኛ የሆነ በቢሊዮን የሚቆጠር ዶላር በተለይ በትንሹ እንኳን ብናነሳው በ2015 ዓ ም ለድጎማ ወደ 21 ቢሊዮን ዶላር ለማዳበሪያ ግዢ ድጎማ አውጥታለች። እንግዲህ ቀላል የሚባል ገንዘብ አይደለም። ይህንን ከማዳን አንጻር ደግሞ በኢኮኖሚ ውስጥ ትልቅ ሚናን ይጫወታል። ስለዚህ ለድጎማ ይውል የነበረውን ገንዘብ ወደ ሀገር ውስጥ ወደ ኢኮኖሚ ውስጥ እንዲፈስ በማድረግ ኢኮኖሚ እንዲተረጋጋ ማድረግ የሚቻልባቸው ድሎች ይኖራሉ። ስለዚህ በዚህም አኳያ ደግሞ እነዚህን ኢትዮጵያ የጀመረቻቸውን ደግሞ የጀመረቻለቻቸውን ፕሮጀክቶች በማሳካት ኢኮኖሚውን በማርገብ የስራ እድልን በመፍጠር ጭምር የተረጋጋ ኢኮኖሚ መፍጠር ከዛም ባለፈ ደግሞ በዜጎች ላይ ደግሞ ያለውን የኑሮ ውድነት በማርገብ ረገድ ደግሞ እንግዲህ ዝቅተኛ የደሞዝ ወለል ጭምር በማስተካከል መንግስት አወንታዊ እርምጃዎችን እየወሰደ ይገኛል። ይህም እንግዲህ ወደፊት በ2018 ተጠናክሮ ይቀጥላል። የተሳካ ውጤትም ይመጣበታል ተብሎ ይጠበቃል። ይመስላል እነዚህ እነዚህን ሀሳቦች ተነስተው ነበር። አመሰግናለሁኝ። ሳምሶን ላደረስከን መረጃ እናመሰግናለን። መልካም ቀን። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ140 ብር ከ14 ሳንቲም እየተገዛ በአንድ መቶ አርባ ሁለት ብር ከዘጠና አምስት ሳንቲም የተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በአንድ መቶ አርባ ሁለት ብር ከዜሮ ሁለት ሳንቲም እየገዛ በአንድ መቶ አርባ አራት ብር ከሰማኒያ ስድስት ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያሽ የግብይት መረጃዎችን አብረን እንከታተል። ተመልካቾች የዜና ኢትዮጵያ የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን።